እንዲና ሚያዋርጠኝ ማማ አይደለች። አይ ማማ አይደለች። አይ አሁን እንግዲህ ማማ መጠየቅ አለብኝ። ማማ ከበደች መጠየቅ አለብኝ። አሁን ታዲያ እንደው እንደው ይቅርታ መጠየቅ ሲገባኝ እዚህ መቀመጥ የለብኝም። አሁን እንደዚህ ሰራስሺ እንግዲህ ቡናንም ቀልቼ እነሱን